ሽቺ ልክስክስ አረገዘች። ከማን ነው አትሉኝም? ከአብረሀም ነው አትበሉ ጋይ ከአብረሀም ነው ከአብረሀም ነው እንዲባል ነው እንጂ ማለት ነው። ቤተሰብ ሴት ቱ የለየላት ናት። እውነቴ ነው። የለየላት ራሱ አይገልጻትም ማለት ነው። አንቺ ልክስክስ ወራዳ ማለት ነው። እንደው ለቤተሰብ ሻጣት። ለነገሩ ቤተሰብ የለሽም። እውነት ቤተሰብ አንቺ ስዳደግ ማለት ነው። ቤተሰብ ቢኖርሽ ኖሮ ቤተሰብ ቢኖርሽ ኖሮ እንደዚህ እዚህ ደረጃ አትደርሽም ነበር። ልክስክስ ጭራሽ ለማርስ መለስ እየሮጠች አፏን ይዛ ሽንት ቤት ትገባለች። አግብተሽ ነው አግብተሽ የደቀልሽው ወይስ ከታም ጥተሽ ነው? አሁን አፍሽን ይዘሽ እንደ እርጉዝ ሴት ሩጠሽ እንደ ቤት መገቢው። አረ አፈር ያስበላሽ፣ አፈር ያስበላ ነገር። አንተ አብርሃም ደግሞ ማለት ነው ያልቅበት። አንተ ልጅ አርፋ ትቀመጣለ? አትቀመጥም፣ ወንዴነችና አትቀመጥም። እኔ ቤተሰብ ቀጥ ብዬ የሆነ ቀን ካገኘውን ማለት ነው፣ የምሬ ነው ምላችሁ፣ ፊት ለፊቱ ቀርብበታለሁ። ይህ ልጅ አርፋ አትቀመጥም። አንተ ምን ያልከሰክሰዋል። ቀን ራሱ ተናግሬ ያለው እንደሩታ እንደሩታ ትግደለኝ። እውነቴ ነው ምላችሁ። አሰላሙ አለይኩም ራህመቱላሂ ወበረካቱ ቡድና። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። ላይክ ለምታደርጉኝ ከልብ አመሰግናለሁ። እውነቴ ነው ምላችሁ፣ ቻናሌን ከሞተበት አስነስታችሁልኛል ማለት ነው። አስራ አምስት ቀን ሆኖ ሰርቶት ነበረ ከተውቁት አይደለም። አሁ ቀለሟ ሰርታበታለች ግን ትቼው ነበረና እና ቻይና ላንዴ ከተተወ ተተወነው ይሞታል። እና አመሰግናለሁ። ከልብ ክበሩልኝ፣ ያሰባችሁትን ያሳካላችሁ። እንደዚች ሴትዮ ልክስክስ ሰው አያሳያችሁ። እውነት በመንገዳችሁም በዘራችሁም በምናችሁም፣ እንዴ ጠላታችሁ እንደዚች አይነት ሴት አይልከስቀስ። እውነቴ ነው የምላችሁ ጠላቴን እንኳን እንደዚች እንደዚህ ዝርክርክ ሴት እንዲልከሰቀስ አልፈልግም። እኔና የመጨረሻ ልክስክስ አይደለችም ወይ? እናንተ ተልከሰከሰች እኮ እንደው እናትሽ ሙንጉድ ናት፣ እንደው አባትሽ ሙንጉድ ነው። ቢያንስ ማለት አሁን ሰው ይሰማኛል። እውነቴ ነው የምልሽ እናት አባትሽ ምን አይነት ጉድ ናቸው? ምን አይነት አባት ነው? ምን አይነት አሳዳጊ የበደለ አባት ነው ያለሽ? ምን አይነት አሳዳጊ የበደለ ቤተሰብ ቢኖርሽ ነው እንደዚህ የምትዝረከረኪው? እንዲህ ጭራሽ እኔ የፈለገ ድራማ ራሱ ቢሆን ቤተሰብ ድራማ ነው፣ አቃለው ግን ማለት ነው ሴትይቱ እውነቴ ነው የምላችሁ። ካራክተር እየተጫወተች ነው። ድብን ያለ የሆነ ያሰበችው ሴራ ያለ ነው የሚመስለኝ ማለት ነው በዚህ አይነት እስከ ማርገዝ ድረስ ከአንድ እንዳረገዘ ሰው እስከ መልከስከስ ድረስ እስከ ማስመለስ ድረስ ሮጣ ትገባለች። እንደ አብረሀም ደግሞ ምንድነው፣ ይህንን አክል እንደዚህ ያደረገሽ? ምና ምን አገባህ አንተ ምን አገባህ? ይመለከትሃል ያገባሃል? አያገባህም። ሚስትህን አርፈህ ይዘህ አትቀመጥም እንዴ? ልጅህን አታሳድግም እንዴ? ምን አገባህ አሁን? ከየትኛው መንገደኛ ማለት ተሸክማ ይሆናል። በቃ ተክታ ይሆናል ማለት ነው። እኔ ሌላ ነገር ከተናገርኩኝ ሰው ከሰማ ሮጦ ነው የሚመጣብኝ ማለት ነው፣ የትኛውም ሰው የምሬ ነው ብለችሁ ይሰራለ ሰው ቢያይኖር ኖሮ እንደው ጀልጥሽ ነበር። የሚጀልጡ በሽታ ይጀልጥሽ። ና ጃሰዳቢ ወራን ተቅሌታ እና ውድ ቤተሰቦች፣ ለማንኛውም እንግዲህ አርግዛለች፣ አርግዛለች። ከማን አረገዘች? እናንተ ብልጥናት የምትሉ ልጆች አላችሁ። በኮሜንት ስር ምን ምንዋ ነው ብልጥ የምር ብልጥ እኮ አይደለችም። እንደዚህ አይነት ሴት እኮ ብልጥ አይደለችም እኮ። ማለት እንዴት ብልጥ ብልጥነት የትጋ ነው እናንተ? እኛ ማለት ነው እኛ ለምሳሌ ሽንት ቤት ለምን እናጥባለን? አረብ ሀገር ሄደን እዚህ ቁጭ ብለን እኮ ከማንንም ሰው ጋር አሻሺ ገዳሚ ብለን ቪዲዮ ሰርተን እኮ ማግኘት እንችላለን። የሰው ልጅ በእርግጥ መጥፎ ነገር ነው የሚያምረው ማለት ነው። ለምሳሌ እኛ እይታ የሚስበው መጥፎ ነገር ሲሆን ነው። ጥሩ ነገር እኮ እይታ የለውም። አሁን እንደዛ እኮ ነው የምትልከሰከሰው። ችልክስክስ እንደዚህ ከምትልከሰከስ ከምንልከሰከስ ብለን መሰለኛ አረብ ሀገር ሄደን ሽንት ቤት የምናጥበው እና ይሄ ብልጥ ነው፣ አይደለም? ብልጥዋ ማናት? የአረብ ሀገር ሴት ናት። የምሬ ነው። አመናችሁም አላመናችሁም እዚህ ብታዩ ትንንሹ ራሱ የሆነ አይነት ነው የሚቆላቸው ሴቶቹ። ትንንሹ የተባሉትን ራሱ እንዴት እንዴት እንደሚያደርጋቸው አለባበሳቸው፣ በቃ አክታቸው፣ ንግግራቸው፣ ስልክ ይዘው ራሱ ብቻ የሆነ አይነት ናቸው። የምሬ ነው። ብለሽ በጣም ነው የሚያስጠላችሁ። በጣም የሆነ ምንም መናገር አልችልም። ወደ ሃይማኖቱም እገባለሁ። ሃይማኖታቸው ራሱ ብዙም አይደሉም። በቃ ሃይማኖታቸው ያዘዛቸው ራሱ ትተው ነው የሚጓዙት። እኔ ማለት ወጣ ገባላለሁ። ቅርብ የሆነው እንደዚህ ወጣ ገብት ነው፣ ብዙ አልሄድም እንጂ እንደዚህ ወጣ የለም። እውነት ለመናገር ስርዓት የላቸውም፣ ከአለባበሳቸው ጀምሮ ማለት ነው። ሙስሊሙ ይሁን የትኛውም በቃ ይሁን አይነት፣ እንደ አክታቸው በቃ ሴቶቹ ወንድ እንደማያዝ አይነት ነገር ነው። ቡታጀራዎች ናችሁ ትሉን አላችሁ። ቡታጀራ ስለሆንኩ እኔ አዲስ አበባ ውስጥ ማይቻለሁ። እና አሁን እጪ እንግዲህ አርግዛለች። እሺ ከማን ያረገዝሽው? አንቺ መቃብርሽ ይሁን። የሚቀብር የሚቀብር ነገር ይቅበርሽና ና ምን ያዝረከርክሻል? ይሄንን አክል ደግሞ አልጋ ቤት ይዛለች። በዛ ላይ ደግሞ ተሸፋፍና ኮ አንቺ። ምንድን ነው ይሄንን አክል የሚያደርግሽ ነገር? አይመለከተህም አብረሀም አንተ። ደግሞ አይመለከተህም፣ አያገባህም። ምን አገባህ? አርፎ ተቀመጥ፣ ልጅህን አሳድግ፣ ሚስት ተንከባከባ። ራስ ናት። ትንከባከቧት አላችሁ? በደንብ ነው የሚንከባከቧት ቤተሰብ። በስልክ እኮ አገኛለሁ። በአካል ነው እንጂ በአካል እንትን አይደለም ብዙም ብያቸው አልወጣ አይደለም ግን እንደዚያ አስባልት ምናምን ይሄድ የለም። የሰው ዋክት አይቻለሁ ወይ ሱቅ የሆነ ነገር ለማምጣት ከሄድኩኝ እንደዚህ ማለት ነው። እና በቃ አክታቸው በጣም ነው የሚደብረው። የምሬ ነው ምላችሁ አሁን እቺ እኔ እንደዚች አይነት ስሄድ ግን አላየውም መሆናቸው አይቀርም። እና በጣም ዝርክርክ ናት አስጠሊታም። ስታስጠላ እንደው እናት ዋምን ጉድናት በፈጠራችሁ አሁን የትኛው እናት ናት እንደዚህ ፈታ የምትለቀው አረገዘች ይባላል። አሁን ከማን ያረገሽው በናትሽ እ። ከማነው? ሩታ ኧረ ሩታ እንደ ሩታ እየቁጭ በይና፣ እኔ እናት ልጅሽን በደንብ ያዥ ሩታ አላልኩም? ሩታ ካፍ አትወጣም። ሄርሜላ ምን ሆነሽ ነው? ይህንን አክድሚ ያደርግሽ። ምንድን ይመለከታል? ወይ ምግብ ብሎ ያበላታል? አንደ እንጂ እኔ ይቆረጥ አይደለም፣ ልጅህ አሳድግበት። እኔ ያሁን መሳደ የምፈልግ ነበር ግን አሁን ለምን ቅል እራሱ ሆናለው ነው ብዬ አንተን ምምርህ። እውነቴ ነው የምልህ፣ ያው መገናኘታችን ስለማይቀር ቤተሰብ ለዛ ለዛ ነው። እኔ የሆነ ላይ ላይ መሄድበት እንጂ ጨፈልቀለሁ። አርፈ ቁጭ በል። ምን አግባ ይመለከታል? አይመለከትህ፣ አይቆርጥ፣ አይቀፍህ። ምን ምን አግብዶ ነው እኮ የአንተ እሷም የምትተባበራት ማውቀው ታሪክ የለም እና እያጎረሱ አደም ነበር ያቅፋታል። ደግሞ ፈጣሪ ፈጣሪው ትዕግስቱን ስጠኝ እንዳውሩ ታ ትዕግስት እኮ ሰጥቷታል። እውነት ትዕግስት ሰጥቷታል። እኔ ድራማ የሚሰራ ባል በአገባ በሳምንት ነበረ ምፈታ እንዴት እችና እኔ እንደዚህ ከዛች ሴትዮ ቢድ የፈለገ ለምን ጥንቅር ብሎ አይቀርም? እንዲ ገንዘብ የፈለገ ለምን ጥንቅር ብሎ አይቀርም? አልፈልግም። እውነቴ ነው የምላችሁ ሰርታችሁ ማግኘት ግዴታችሁ ነው እዚህ ማለት ነው። ካልሰራችሁ አታገኙም። ትሰራላችሁ እንደዛውም ታወጣላችሁ ነው እና የሆነ ነገር እንደዚህ ብር ለምን ሀያ ሺ ብር ይዛችሁ አትወጡም? ያናክል ዕቃ ትገዛላችሁ። ብራንድ ብራንድ የሆነ ደግሞ ማለት ትገዛላችሁ። ግን ማለት ነው ሳታስቡት የሆነ የተወሰነ ዕቃ ታነሱ የለም ሀያ ሺ ብር ሀያ አምስት ሺ ሰላሳ ሺ ብር ይወጣባችኋል። ለዛ ለዛ ኦኬ፣ ይስሩ ያግኙ። ነገር ግን በዚህ ልክ በዚህ ልክ እኔ አሁን ሩት አረገዘች ድራማ ነው። ወለደች እስካሁንም ድራማ ነው እሺ መቼ ነው የሚታረቁት? ቤተሰብ ወልዳ ልጇን በራስነት እስከምትወጣ ድረስ ነው፣ ልጇ እስከሚጠናክር ድረስ ነው። አላቅማቆ ታሪክ የለም። እና እቺ መጨረሻ ላይ እንግዲህ ከአብርሃም አረገዝኩ ለማለት እንደው ያረገዘችው ማለት ነው። ቤተሰብ እመኑ ከእንትና ነው ከቤላ አዎ፣ ከቤላ እና ከዛ ማነው ስሙ ብሩኬ፣ ከሁለቱ ነው። ቤተሰብ እንደነገርኳችሁ ማለት ነው ከአቤላ እና ከብሩጌ ነው። በቃ ወይም ደግሞ ከመንገደኛ አለቀ። ሌላ ነገር የለውም። አብርሃም ምናምን ትዳሩን ትቶ እንደዚህ ብሎ ምናምን እያለ ነገራዶች ስለ ከበዱኝ ነው። እንደው እኮ አብርሃም የማይቀር ማቅረብ የሌለበትን ሰው አቅርበ ፍቅር አስያዝካት አይደል? መጀመሪያ የፈለገችው ይሄ ነበር። የምሬ ነው የምላችሁ ትዳር የፈለገ ቢፈርስባችሁ ራሱ የሰው ባል አትመኙ። እውነት አትመኙ። እቺ ዝርግር ካሁን ትዳሯ ፈታለች ተብሎዋል። እኔ ማቀው ታሪክ ለምን ያጣራለሁ? ቀጠብቁ ቆዩ። የምሬ ነው የምላችሁ እና አጣርቼ እደርስባታለሁ፣ እንጂ ዝም ማ አልልም። እቺ ዝርክርክ አሰዳቢ ስድ ስድ እኮ ስድ ራሱ አይገልጻትም። እኔ ልትሳደቢ ከሆነ የዱባ ቆሜ ተብያለሁ። ቤተሰብ ግን እኔ እሷ ከመሳደብ ወደ ኋላ አልልም። እቺ ወራዳ ቅሌታም እንዲ አሁን ኧረ፣ ምን አይነት ሰገጤናት፣ ስግጥ አለች እኮ ደደብ። እውነት ደደብ ራሷ አይገልጻትም እኮ እንደዚህ አይነት ሴት ሴት ናትሻ። አሁን አሁን እሷም ከኛ ኩል ሴት ትባላለች። ከንጽዋ ሴት ሴት እንደው ሴት የምትባል ኮ እንደ ሩት ታላት ብልጥ አራዳ የሆነች ሴት ማለት ነው። ልክ እንደ እናንተ እንደ እንደ እኔም ማለት ነው እንደሆነችና እኔ እናንተ ብልጥ ከሆንሽ ለምን ትሰድበልሽ ልትሉ ይችላላችሁ። እኔ ዝርክርክ ሴት አትመቸኝም። ስለማትመቸኝ እንደ ባጋጠመችኝ እና አሁን አዲስ አበባ አብረሀም ሴት ተከትለው ሄደችች ወራዳ። ያው ይመጣሉ እኮ ቤተሰብ፣ እዛ ኳ ይቆዩ መስ ቪዲዮ ለመቅረጽ እዛ ይካሄዳል። ከዛ ይመጣሉ ማለት ነው ወደዚህ፣ እንጂ ሙሉ በሙሉ እዛ ይቀሩ። ለማንኛውም ጋይስ ሰላም ሁኑልኝ በየለስለት